በዓለማችን ያሉ እጅግ የሰለጠኑ አስር ኮማንዶች በጣም የሰለጠኑና በአገራት መካከል ከፍ ያለ የፉክክር መለኪያ ነጥብ ናቸው። ምንም ሳይታወቅባቸው በውሃ ውስጥ ተሽሎክልከው ተልኳቸው መፈጸም ይችላሉ። ከከፍተኛው ሎንፋስ አደጋ ላይ ያለን አውሮፕላን ማዳንና አደጋውን የማስወገድ እርምጃ መውሰድ ይችላሉ። እነዚህ ኮማንዶዎች በሁሉም ውትድርና ዓለም በከፍተኛ ሚስጥር የተያዙ እጅግ አደገኛ የሆኑ ሻለቆችን ያለምንም ኮሽታ ግዳጃቸውን በብቃት በመፈጸም ይታወቃሉ። መንግስታቸውም ይተማመንባቸዋል። አስረኛ ደረጃ ላይ ያሉት ብላክስቶፕስ ይባላሉ። በሌላ መጣሪያቸው ፓኪስታን ኤስኤስጂ ወይም ልዩ አገልግሎት ቡድን በመባል ይታወቃሉ። በሀገሪቱ ተወዳዳሪ የሌላቸው የኮማንዶ አውራ ናቸው። 36 ማይል በሰልፍ ለ12 ሰዓት ይጓዛሉ። እንዲሁም አምስት ማይል ሩጫ በ50 ደቂቃ በሙሉ ፍጥነት ያካትታል ስልጠና ናቸው። መልምሎ የሚያሰለጥናቸው እነዚህ የፓኪስታን ኤስኤስጂ አምስት ፐርሰንት ብቻ ነው፣ ምክንያቱም ዘጠኝ ወር የሚፈጅ እጅግ አደገኛና ከባባድ ፈታኝ ስልጠናዎች ስላሉት እዚህ የከፋው ደግሞ ስልጠናው ሰፊ የእጅ በእጅ ውጊያና የአየር ወለድ ትምህርት ይሸፍናል። እነዚህ ብላክ ስቶርክስ በተለያየ መልክዓ ምድር ነው የሚሰለጥኑት፣ ጋራ ላይ፣ በረሃ፣ ጫካና ውሃ ውስጥ አይመርጡም። በዓለም ጦርነት ጊዜ ከዩኤስ ኮማንዶች ጋር ሲሰለጥኑና ሲያገለግሉ ነበር። በአሁኑ ደግሞ ስቶርኮች ትኩረታቸውን በአካባቢ ጸረ ሽብር፣ አመፅና ኢንተለጀንስ ስብስብ ላይ አድርገዋል። በኦክቶበር 2009 ኮማንዶቹ በታሊባን ወታደሮች የመስሪያ ቤት ህንፃ ካደገኛ ጥቃት 39 ሰዎችን አድነው ዘጠነኛ ጄቲኤፍ ቱ፣ ካናዳ። ጄቲኤፍ ቱ የሚወክለው ጆይንት ታስክ ፎርስ ቱ ማለት ሲሆን በካናዳ ልዩ ኃይል ውስጥ እንደ ልዩ ዘውድ ጌጥ ይታያሉ። በ2010 በቫንካቡር ተሰማራ በክረምት ኦሎምፒክ እስከሚደርስ አሸባሪዎችን ለማጥቃት ዝግጁ ነበር። እነዚህ ቡድኖች ኬሚካል፣ ባዮሎጂካል፣ ራዲዮሎጂካል እና ኒውክለር ለመያዝ ይሰለጥናሉ። በ1993 የተመሰረተው ጄቲኤፍ ቱ በብዙ መቶ ወጥ ተስፋፋው በዘጠኝ አስራ አንድ አሸባሪዎች ጥቃትን ተከትሎ ነው። አሸባሪዎቹን አነፍንፎ መግደል በዓለም የተረጋገጠ ችሎታቸው ነው። ከመቶ በላይ ከፍተኛ የአልቃኢዳ መሪዎችን ገለዋል። ሁሉም ዘመቻቸው በድብቅና በጥብቅ ምስጢር ሲሆን አንዳንዴ እንኳ የካናዳ መንግስት ራሱ አያውቅም። ስምንተኛ ደረጃ ላይ ያሉት አልፋ ቡድን ሩሲያ የሩሲያ ኮማንዶ ጠቅላላ ስም የሩሲያ ኮማንዶዎች አንዱ አልፋ ቡድን የሀያ ዓመት ልምድ ያላቸው በጣም ክፉና አይምሬ ናቸው። በ1985 ይሄ ቡድን ከክፍለ ጦር ወደ ፔሩ አራት የሶቪየት ዲፕሎማቶችን ለማዳን በፍጥነት ተላከ። ዲፕሎማቶቹንም አድነው አጋዦችን ይዘው በትንሽ ጊዜ ወደ ቤተሰቦቻቸው መልሰዋል። ሰባተኛ ላይ ያለው ሳይረት ማትካል ይባላል። የእስራኤሉ የኮማንዶ ቡድን ነው። ይህ የእስራኤል የኮማንዶ ቡድን የሚያተኩረው በኢንተለጀንስ መሰብሰብ ብና በጠላቶች ጠለቅ ያለ ዘመቻ ያደርጋል። በ2003 የእስራኤል ታክሲ የሚነዳ ኢሊያሁ ጉሬል የተባለ ዜጋ በመኪናው ከፓላስታይን ወደ ጀሩሳሌም ሲሄድ ታግቶ ነበር። ግን እነዚህ ሳይሬት ማትክል ኮማንዶች ከሶስት ማይል ርቀት ከከተማ ወጣ ብሎ ባለው የከሰል ድንጋይ የነበረ ፋብሪካ ራማላ ውስጥ አነፍንፈው በማግኘት የአንድ ዜጋቸውን መፍሳድ ነው። የእነሱ የተሳካ ዘመቻ የሚባለው ቴንደር ቦልት ዘመቻ ነው። ዘመቻውም አሸባሪዎች ታጋቾችን አየር መንገድ ይዘው ወደ ኡጋንዳ ሲሄዱ ብዙ ታጋጆች ተለቀው ነበር። ግን መቶ በላይ ታጋጆች በአየር መንገድ ጣቢያው በልዩ አስደማሚ ኦፕሬሽን ካጋጆቹ ነጻ ወጥተዋል። በድንገተኛ ጥቃት የሳይሬት ማትካል ሁሉንም አሸባሪን በማጥቃት ገለውና ታጋጆች ነጻ አውጥተዋል። ስድስተኛ ላይ ጂአይዲኤን ፍራንስ፣ የፍራንስ የሰለጠነ የጸረ አሸባሪ ቡድን ከዓለም በጣም ጀግና የሚባለው ነው። ችሎታቸውንና ጀግንነታቸውን በአደገኛ ዘመቻዎች አሳይተዋል። ግን እንደ ሌሎች ጸረ አሸባሪዎች ክፍለጦር ጂአ ጂአይጂኤንም አደገኛ ወንጀለኞች መያዝ፣ ተጠርጣሪ ማሰናከል፣ እስር ቤት አመፅ መቆጣጠርና ቪአይፒ ጥበቃ ይሰራሉ። እናም ከፍተኛ አደጋ ባለው ፖሊሳዊ ዘመቻዎች በፍራንስ የጂአይጂኤን ድርጊት ተከታታይ ነው። አባሎቹ ሁሉ እንደ አዳኛው ኮቴያቸው አይሰማም። በተለይ ከፍተኛና ጥቅጥቅ ባለ ቦታ ወይም እንደ ህዝብ የሞላበት ባስ ውስጥ፣ ጀልባ ላይ፣ ባቡር ላይና አየር መንገድ ላይ ታዳኙን ማጅራቱን አንቀው ሲሰወሩ ኮሽታ አይሰማም። ፎቶቸው የማይታወቅ ፎቶ እነሱ ማንሳት የማይታሰብና ሙሉ አካላቸው የተሸፈነ ነው። በህዝባዊ ዘመቻዎች ላይ ታክቲካል ና ከወከባ ሁከት የጸዳ ህዝብን ሳያስደነግጡ ጭንብን ለብሰው ግዳጃቸውን በፍጥነት ፈጽመው ይሰወራሉ። ጂአይጂኤን በፈጠራና ቴክኖሎጂ አፕሊኬሽን ይታወቃሉ። የእነሱ ከብዙ የተሳካ ዘመቻዎቻቸው መካከል አንዱና ዝነኛው በ8969 በረራ ጥቃት ነው። የፍራንስ አየር በረራ በዲሴምበር 241994 በታጣቂ እስላማዊ ቡድኖች በአጀሪያ ታግተው ነበር። አሸባሪዎቹ ሶስት መልእክተኞችን አውሮፕላን በኤፊል ታወር ስር ገደሉ። ግን አውሮፕላኑ ማርሴሌ ሲደርስ ጂአይጂኤን አባላት ፕሌኑን ጠልፈው አራት አጋጆችን ገደሉ። ይህ አባላቱ ጀግንነት የመጣው ከባድ ስልጠና ኮርስ በዚህ ጀግንነት መሃል ግን አንድ እውነት አለ ከአንድ ሺህ በላይ ዘመቻዎች አድርገው ከተሰዋባቸው አባል በላይ በስልጠና ያጡት አባላቸው ይበልጣል። የጀርመኑ ጂኤስጂ ናይን አምስተኛ ደረጃ ላይ ጂኤስጂ ናይን የተመሰረተው ከጀርመን ፖሊስ ውድቀት በኋላ ነው እሱም አስራ አንድ አትሌቶች በአሸባሪዎች ቡድን በሙኒክ ኦሎምፒክ ተጠልፈው ነበር አምስት አትሌቶች አምስት አሸባሪና አንድ ፖሊስ በአደጋው ውከት ሞተው ነበር በመጀመሪያ ተልኳቸው ከሉፍታንዛ ወደ ሶማሊያ ሲበር የነበረው በአራት አሸባሪዎች በታገተ ጊዜ ነበር። እናም ሶስት አሸባሪ ተገደሉ፣ አራት ተያዙ። በአደጋው ከነበሩት 86 ታጋጭ አንድም የሞት አልነበረም። በ1972 እስከ 2003 ጂኤስጂናይን በተሳካ ሁኔታ ከ1000 በላይ ተልኮ አሳክተዋል። አምስት ጊዜ ህገወጥ የጦር መሳሪያ ይዘዋል። ሁለቱ በሰለጠነ ውሻ የተያዘ። ከ300 እስከ 400 የሚደርሱ ሰዎች በጂኤስጂናይን ውስጥ ይሰራሉ ግን እርግጠኛ ቁጥር አይታወቅም። አሁን ትኩረታቸው የአሸባሪ አጸፋ ቦምብ ማስፈታት ነው። አራተኛ ደረጃ ላይ የሚገኘው ደብልዩ ድሩም ፖላንድ ይሰኛል። ጂሩም በፖላንድ ጸረ ሽብር ጥረት ውስጥ መሪ ነው። ጂሩም ዘመቻውን የጀመረው በ1990 እና በትልቅ ጦር ላይ ተሰማራ። በ201 አሸባሪዎች ጥቃት ሲፈጽሙ ጂሩም ከዩኤስ ጋር ወደ ኢራቅ እና አፍጋኒስታን ተሰማራ። በዚህ ጊዜ ከዩኤስ ኔፕሴሊ ጋር በቅርበት ሲሰራ ነው። በጣም ተወዳዳሪ ኮማንዶ ኃይል ነው። ዚህ ምድር ላይ የነሱ ስልጠና የተለያየ ስርዓት አለ። ሁሉም ወታደሮች አንድ አይነት ስልጠና በጸረ ሽብርና ልዩ ዘመቻ ላይ ይወስዳሉ። በተለይ በውሃ በኢላማና በፓራሹት ይሰለጥናሉ። ከ75 ፐርሰንት በላይ የጂሩ ማባል በህክምና ወይም ህክምና የሚረዳ ይሰለጥናሉ። ስለዚህ ብዙ ቋንቋ መናገር ይችላሉ። በተጨማሪም እያንዳንዱ ቡድን በተማሩ ፊዚሽያን ይታገዛሉ። ሶስተኛ ላይ ኔቪ ሲል ዩ ኤስ ኤ ሲል የአሜሪካ ኮማንዶ ቡድን ሲሆን በ1962 የተመሰረተ ነው። ብዙ ተልኮዎችን አሳክቷል። የኔፕተን ስፒር ዘመቻ የተመሰገኑበት ነው። ዘመቻውም ሲል ቡድን የአልቃይዳ መሪ ኦሳማ ቢንላደን በ201 የተገደለበት ነው። ሲል በጠላቶች መስመር ጠልቀው በመግባት ጠላትን ከማወቁ ከመንቃቱ በፊት ተልኳቸውን በፍጥነት በመጨረስ ይታወቃል። የእነሱ ጥራት ወይም ችሎታ በመሬት፣ ባየር፣ በባህር ላይ ስኬታማ እንዲሆኑ አድርጓቸዋል። ሲል የሚል ቃል የሚወክለው ሲል ኤር ኤንድ ላንድ ማለትም ባህር አየርና መሬት ሲሆን ትርጉሙም ወታደሮቹ በምንም ሁኔታ እና የትም ቦታ መዋጋት ይችላሉ ማለት ነው። የአካል ብቃትና የአእምሮ ጥንካሬ በጣም አስፈላጊ ነው። በዚህ ኃይል ስልጠናው ከዓመት በላይ ይወስዳል። የሚያስፈልገው ዋና ሁሻፕ ሲታፕ እና በተቀመጠ የጊዜ ገደብ ሩጫን መፈጸም ይህን ያለፈ ወደ ጠቅላላ ስልጠና ይገባል። ከዛም ወደ ሲል ማጣሪያ ስልጠና ይሄዳል። ይህንን ሲያጠናቅቅ ደግሞ የኮማንዶ ስልጠና በር ይከፈትለታል። ይህ የሚያሳየው የሲል አባል አካላዊና ምራዊ ጥንካሬ እንዳላቸው እና ሁሉንም ከባድ ዘመቻ በዓለም ላይ የትም ቢሆን መቆጣጠር እንደሚችሉ ነው። ሁለተኛ ኤስኤኤስ፣ ዩኬ። በዩሮፕ የሚገኝ ማንኛውም ኮማንዶ ከኤስኤኤስ አይበልጥም። የብሪትሽ ስፔሻል ኤር ሰርቪስ ማለትም ኤስኤኤስ በ1941 ነው የተመሰረተው። የሚያረጉት ዘመቻ በጀርመንና ጣሊያን መስመር ላይ ሲሆን የትግል ንቅናቄን የሚደግፉ ናቸው። ስልጠናቸው በጣም አስቸጋሪና በተጫ በተጨማሪም 40 ማይል ሰልፍ፣ ሁለት ማይል ዋና፣ ፑሽአፕ እና ፑላፕ። ሌላው በጫካ ውስጥ የመኖርና የመትረፍ ስልጠና ነው። አንድ ስልጣን ይህን ሁሉ አደገኛ ስልጠና በብቃት ቢያጠናቅቅ እንኳን የመጨረሻ ለማለፍ መመርመሪያ 36 ሰዓታት መጠይቆች ያዘለ ከፍተኛ ፈተና ይጠብቀዋል። ኤስኤኤስ በተጨማሪም በኤም 15 እና ኤም 16 በደህንነት እና ኢንተለጀንስ አገልግሎት ስልጠና አለው። እንደ ሲል እና ጄምስ ቦንድ ሁሉም በአንድ ላይ ይሰራሉ። በአንደኛ ደረጃ ላይ የሚገኘው የዩኤስኤው ዴልታ ፎርስ ይሰኛል። ዴልታ ፎርስ ከሁሉም ወታደር ቅርንጫፍ የተውጣጣ አባል አለው። ኃይሉ በጣም ከፍተኛ መሳሪያ የታጠቀ ነው እና ዘመቻቸው በከፍተኛ ምስጢር የሚጠበቅ ነው። አባሎቹ ወታደሮች ተብሎ አይጠሩም ግን ዘማች ወይም ሹን ይባላሉ። በባህላዊ ፊሎሶፊ ወታደራዊ ሕይወት አለባበሳቸው የሲቪል ልብስ ሲሆን የሚሰሩት እገዛቸውን ከሚፈልግ ቡድን ጋር ነው። እነሱም ኤፍቢአይ፣ ሲአይኤ እና ከወታደሮች ጋር ነው አሜሪካና መንግስት ወይም ወታደራዊ ሰራተኞች የዴልታ ፎርስ መኖሩን ያው ዴልታ ፎርስ ብዙ ጉልበት አለው እና በተጠያቂነቱ በወታደራዊ ድርጅቶች በዲሞክራሲያዊ ነጻነት ይልቅ አናሳ ሲሆን፣ ዴልታ ፎርስ የሚደገፈው ከህዝብ አይን ተደብቆ ከመንግስት አካውንት ነው እና ለፕሬዝዳንቱ ብቻ መፍትሄ ለመስጠት የሚታመኑ ናቸው። ከአለም ምርጥ የሚባል ኮማንዶ ነው። ለምንድነው አንደኛ የሆነው ልትሉ ትችላላችሁ። መልሱ አንደኛ የሚያደርገው ከሁሉም በላይ ስለመሆኑ ማንም እንዳያውቅ በከፍተኛ ሚስጥር